የእስራኤል ንጉሥ አባቴ ዳዊት ሞትን ፈራ፣ ነፍሱን ለእግዚአብሔር አማጸነ። የዳዊት ልጅ ሰሎሞንም ሞትን ፈራ፣ ሰውነቱም እንደ ንቀጠችበት ሞትም። ከምፍራቱ ብዛት የተነሳ በሰማይ የሚበረውን ንስር ይዞ ቤቱ ውስጥ በሰንሰለት አሰረው። ሴትና ወንድ ሁለት ነጫጮች ፈረሶችንም ቤቱ ውስጥ አሰራቸው። ከሴቲቱ ፈረስ ፊትም ያን ንስር አስቀመጠው። ያችም ሴት ፈረስ ከንስሩ በስተቀር ወደ ቀኝም ወደ ግራም ወደፊትም ወደኋላም ኋላም እንዳታይ መጋረጃ ሰራላት። ሰሎሞንም ወንዱን ፈረስ በኋላዋ ለቀቀው። ያችን ፈረስ ንስሩን እያየች ጸነሰች። ሙርጃም ቀን በደረሰ ጊዜ ሁለቱ ጆሮዎቹ፣ አራቱ እግሮቹ እንደ ፈረስ የሆነ በጎንና በጎኑ እንደ ንስር ክንፍ ያለው ፈረስ ወለደች። ሰሎሞንም ያን እንደ ንስር ክንፍ ያለውን ፈረስ የበግና የላም የፍየል ስጋ እያበላው ቤተ መንግስቱ ውስጥ አሳደገው። እሱም ኃይለኛ ሆኖ አደገ። ፈረሱም በተለቀቀ ጊዜ በክንፉ እየበረረ ወደ ሰማይ እየወጣ ይመለስ ነበር። እዚያም ፈረስ መልክ እንደ ንስሩ ዥንጉርጉር ነበር። ሰሎሞንም ክንፉን እንደማይነከው አድርጎ በፈረሱ ላይ ኮርቻ ጫነበት፣ እንዳይወድቅ ማጥቆ እላዩ ላይ አሰረው። አገልጋዩን ፈረሱ ላይ ይቀመጥ ዘንድ አዘዘው። ቀይ ስጋም በዘንግ ላይ አስሮ ከፈረሱ አይን ፊት ለፊት እንደሚታየው አድርገው አስያዘው። ሰሎሞንም አገልጋዩን እንዲህ አለው፣ በዚህ ፈረስ ላይ ተቀምጠ ወደ አየር ውጣና በአየር ላይ እየበረርክ በሰማይ ላይ ያየውን ሁሉ አትደብቀኝ ተመልሰህ ነገረኝ አለውና ያን ፈረስ ከማሰረው ፈትቶ ለቀቀው። ፈረሱም ያን በፊቱ ያለውን ስጋ ያገኘ እየመሰለው በክፉ እየበረረ ያን አገልጋይ ይዞ ወደ ሰማይ ወጣ። ያም አገልጋይ በፈረሱ ላይ ተቀምጦ በሰማይ ላይ ብዙ ነገሮችን አየ። በፈረሱ አይን ፊት ወደ ላይ ይዞ የነበረውን ስጋ ወደ ታች ዘቅዝቆ አሳየው። ፈረሱም ያን አገልጋይ ይዞ ወደ ሰሎሞን ቤተመንግስት ወደ ታች ተመለሰ። ያም አገልጋይ ከፈረሱ ላይ ወርዶ ከሰሞኑ ፊት ቆመ። ንጉሥ ሰሎሞንም ያን አገልጋይ ወደ ሰማይ ወጥተ ያየውን ሁሉ ሳትደብቀኝ አንድ በአንድ ንገረኝ ብሎ ጠየቀው። ያም አገልጋይ ንጉሥ ሰሎሞንን እንዲህ አለው። እነሆ እኔ በሰማይ ጾም ድንቅ ነገር አየሁ። እሱን እየተመልከትኩ ሳለሁ ከንፋስና ከፀሐይን ጸብራቅ የተነሳም ዓይኖቼ በእንባ ተሞሉ። ይታይ ሆይ አንጸባርቃ እንደ ፀሐይ የምታበራና የምታስደስት ሀገር አየሁ። ያችም ሀገር እንደዚች ሀገር ሆና አይደለም ያየኋት፣ ከባህር መካከል እንዳለች እንዳንዲት ደሴት ሆና አየኋት እንጂ። ከደሴቷም ባሻገር በምራብ በኩል የጨለማ መጋረጃ የተጋረደባት የእሳት ባህርን አየሁ። ዳግመኛም ወደ ምስራቅ በተመለከቱ ጊዜ ነነትና ብሔረ ብፁዓንን አየሁ። ብሔረ ብፁዓንም ውስጥ ብዙ የጻድቃን ነፍሳት በመካከሏ ሲሞላለሱ አየሁ። ዛታቸውም ይህን ያህል አይባልም አይባልም። እኔም በተቀደሰችው እና ከፀሐይ ሰባት እጅ በምታብረው አገብ ውስጥ የገባባት መስሎኝ እንጊ ሳለሁ ብርሃናዊ መላክ ወደ በሰላማዊ መጥቶ ሰላማዊ ቃል ኑ ያልፈቃድ እግዚአብሔር ወደ ስቻ ሀገር መግባት አይቻልም። ወደ ታችም ተመልሰ ፈትነ ወደ ጌታ ግባ አለኝ። ሳዳምጥ ከመስማቱ ብዛት የተነሳ አጥምትን ይህም ያለመለም የመሰንቆና የአርጋኖን ድምፅ ሰማው። ቅዱሳን መላእክትም እንዲህ እያሉ ያመስግኑ ነበር ኩት በውል ክቡር አሸናፊ እግዚአብሔር ቅዱስ ስሉስ ሃሌሉያ ሃሌሉያ ሃሌሉያ ለአምላካችን ፍርቃን ይሉ ነበር። ንጉሥ ሰሎሞን ይህን ቃል ከአገልጋዩ አንደበት በተሰማ ጊዜ በጣም ደስ አለው። እጹብ ድንቅ እያለም ያድንቅ ጀመር። በቤተ መንግሥቱ ያሉትን ታላላቅ ሰዎችን ይህን አስደናቂ ሥራ ሰማቸው አይደለምን? አላቸው። እነሱም አሁን ሰምተናል፣ አንተም በፈረሱ ጠቀምተህ ወደ ሰማይ ውጣና እንደዚሁ ይህና ተመለስ ይህ ዝና ተሰምቶ ዓለም ሁሉ አንድ ድርገት ትገዛ ዘንድ እንዳሉት ጠቢቡ ሰሎሞንም አዋቂዎቹን ሁሉ ወደ ቤተ መንግሥቱ ጠራና መቼ እንደሚሞት ጠየቃቸው። እነሱም የካቲት 17 ቀን ነው አሉት። ጠቢቡ ሰሎሞንም ሞቱን በግር በሰማ ጊዜ ድንጋጤና ፍርሃት በልቡኖ አደረበት። እንዲህም ብሎ በልቡኖ አሰበ፣ በዚህ ፈረስ በርሬ ወደ ሰማይ ወጥቼ ሞትና ሕመም ወደሌለበት ብሔረ ብፁዓን መኖር አለብኝ አለ። ተይባና አዋቂዎቹን ጠርቶ እንዲህ አላቸው። እኔ ወደ ሰማይ ወጥቼ በብሔረ ብፁዓን መኖር ፈልግ ያለው ይቻለኛል ወይስ አይቻለኝም ብሎ ጠየቃቸው። እነሱም ወደ ሰማይ ወጥተህ በብሔረ ብፁዓን መኖር አይቻልም። ምክንያቱም የፀሐይ ሙቀቷ እያቃጠለህ ወደ ሰማይ አያቀርብህም። ደግሞ የብነትና የብሔረ ብፁዓን በር መግቢያ ቤት በኩል እንደሆነ ታውቃለህ። እንደዚህ ያለውን ነገር ተው ረባ አሉት። ሰሎሞንም ፀሐዩን ወደ ጎን እየተወፋት በዛቅ በኩል ቀኝ ቀኙን አድርጌ እወጣለሁ አላቸው። እነሱም ይህ ነገር ፈጽሞ አይቻልም አሉት። ዳግመኛም እንዲህ ብሎ ጠየቃቸው ለመሆኑ ይህ አገልጋይ በምራብ በኩል ተጋርዷል ያለው የጨለማ መጋረጃ ምንድን ነው አላቸው። እነሱም በምራብ በኩል የተጋረደው የጨለማ መጋረጃ በርባኖስ የሲኦል በር ነው። በምሥራቅ በኩል ያለው መጋረጃ ብሔረ ብፁዓን የሕያዋን መኖሪያ የድነት በር ነው። እሱም ሞትና ሕማም ሐዘንና መከራ የሌለበት ሀገር ነው በማለት አስረዱት። ሰለሞንም ይህን ነገር በሰማ ጊዜ ነው ያልሁት እንደሆነ ወደ ሰማይ ወጥቼ ገነት ውስጥ ገብቼ እኖራለሁ። ወደ ገነት መግባት ካልተቻለኝ ወደ ብሔረ ሕያዋን ሄጄ ከብሔረ ብፁዓን ውስጥ መኖር አለብኝ። አዋቂዎቹም እንደነገሩኝ ሞት ሳይቀድመኝ ወደ ብሔረ ብፁዓን ሄጄ ከሕያዋኑ ጋር መኖር አለብኝ አለና በር 30 ቀን መሳፍንቱን፣ መኳንንቱ፣ አማካሪዎቹን ሁሉ ወደ ቤተ መንግስቱ ጠርቶ ታላቅ ግብዣ አደረገላቸው። ከበሉና ከጠጡም በኋላ ሶሎሞን እንዲህ አላቸው። ወንድሞቼ ሆይ የአገልጋዬን ወደ ሰማይ ወጥቶ ያየውን ሁሉ እንደነገረኝ ሰምታችኋል። እውነትንም እንደሆነና ውሸትንም እንደሆነ እኔም እንደርሱ ወደ ሰማይ ወጥቼ ማየት አለብኝ። ነገር ግን ሁለትና ሶስት ዓመት ወይም አምስት ዓመት ብቆይ ቀረብላችሁ፣ አትዘኑ። እኔ ይህን ነገር እስከ መጨረሻው ድረስ ሳልረዳው አልመለስም አላቸው። እነሱም ጌታችን ሶሎሞን ሆይ ይህን ነገር አታድርግም። ያንተን አለመኖር ጠላቶቻችን የሰሙ እንደሆነ ወደ ሀገርን መጥተው ሕዝብን ማርከው አገልጋይ አድርገው ይገዟቸዋል። ሰውም እንዳልነበርበት ምድረ በዳ ያደርጋሉ። በብዙ ዓመትና በብዙ ድካም በኢየሩሳሌም ያነጽካትን ቤተ መቅደስ አረማውያን መጥተው እንዳይፍርሷት አሉት። ሰሎሞንም ለጊዜው እሺ አላቸው። ይህን አልተላለፍም አላቸው። በመንግስቱም አሽከሮቹን ጠርቶ ነቅታችሁና ተክታችሁ ገገቤን ቤትና ንብረቴን ሁሉ ጠብቁ አደራ ብሎ ዛሰጣቸው። ሰሎሞንም ይህን ካላቸው በኋላ እንደ ንስር ክንፍ ባለው ፈረስ ላይ ተቀምጦ ወደ ሰማይ ወጣ። ወደ ፀሐይም በቀረበ ጊዜ እንደ እሳት አቃጠለችው። ወደ ምዕራብ ተመልሶ አሻግሮ ባየ ጊዜ አምድራዊ እንደነገረው ጥቁር ጨለማ መጋረጃ ተጋርዶ አየ። ብዙ ምስጢርም ተገለጸለት። በአስራ ሁለት ቀንም ወደ ምስራቅ ተመልሶ በብዙ ድካም ብሔረ ብፁሐን ደረሰ። ከገነትም ውስጥ ገብቶ ለመቀመጥ እያሰበ ሳለ ሶሎሞን ተቀምጦበት የነበረውን ፈረስ መላክተ ብርሃን ይዘው ሁለት ክንፎችን ቆርጠው ፈረሱን ወደ ገደል ወሩረው ጣሉት። ሰሎሞንም የብርሃን ድንኳን ተክሎባት እንደ ፀሐይ የምታበራ ሀገር አሻግሮ እያየ ሳለ ብርሃን ወደ እርሱ ቀርበው በእጃቸው ይዘውት አንተ ሰው ለመሆኑ ምን አይነት ደፋን እንዴት ያለውንስ ድፈት ደፈር ከየትስ መጣህ? ወዴት ትሄዳለህ? ያለፈቃድ እግዚአብሔርስ ይህችን ሀገር ለማየት ማን ፈቀደልህ? ብለው ወደ ገደል ወሩረው ልመጣል እንደያዙት እንዲህ የሚል ቃል ሰሙ ማለ ዘመን አዳምን ከነ ልጆቹ ለማዳን ከኔ ልዩ ወልድ አለሁና በቁጣ ቃል ወደ ወዳጄ ሰሎሞን በማዓት አትቅረቡ ስለ ወዳጄ ዳዊትና ስለእናቴ ቅድስት ድንግል ማርያም ወደ ሀገሩ ኢየሩሳሌም መልሱና በዚያው ሞቶ በአባቱ በዳዊት መካብር ይቀበር ዘንድ አላቸው ይህን ቃል በሰሙ ጊዜ መልአክ ተሸክመው ወደ መሬት አውርደው በቅድስት ሀገር በኢየሩሳሌም አስቀመጡት ንጉሥ ሰሎሞንም እንደ ሰው ሁሉ ታሞ እንደ መልካም እንቅልፍ ልብታ ከቶ 14 ቀን አረፈ። መኳንንትና መሳፍንቱ ሁሉ ተሰስፈው በጣም አለቀሱለት። በጥሩ ልብስም ገንዘው በንግሥታት መቃብር ቀበሩት። ለእግዚአብሔር ምስጋና ይሁን፣ አሜን።